በጣም ደስ ብሎኛል። እልልል አልሐምዱሊላ ወላሂ በጣም ደስ ብሎኛል። ሱሙያ እንደሆነ ተሸንፋ በገዛጇ ሰኢድን ና ልጆችን አሳይሃለሁ ብላ መልእክት በማስተላለፏ በጣም ደስ ብሎኛል። እንግዲህ አይታችኋል፣ አመት ነው አንድ አመት እንደሆን ከአምስት ወር ምናምን አይሆናችሁም፣ ከተለያዩ ማለት ነው። እንግዲህ ሱሙያም ያው አይታችኋል፣ በጣም ጀግና ጎበዝ በቃ ንግስቴ ማለት ነው። ጎበዝ ልጅ ናት። ሰይድ እንግዲህ አበሻዎቹ ሲያበቃ አበሻዎቹ አይቶ አይቶ አይቶ ሲያበቃ ወደ አረብ ተመልሶ ነበረ አንዷን አረብ ሊያገባ እንግዲህ እሷ ጋር እንግዲህ ሰርግ ሊያረጉ ሁሉም ነገር ጨራርሶ ነበረ እንግዲህ፣ አልሆነም፣ አልተሰካም፣ ፈረሰ ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ። ህፃና ቤተሰቦቼ እንዴት ናችሁ? ሰላም ናቸው ሰላማችሁ ብዙ ዝ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያን ቶች እንዲናችሁ፣ ባላችሁበት አላህ ይጠብቅልን። ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ የሆኑ ቤተሰብ የሆናችሁ ሸለም በማረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣ። አንደኝ መቶ ከመስቀል ነገር አላህ ይጠብቃል። እንግዲህ ዛሬ የምነግራችሁ ነገር በአንደኛ ደግሞ በአላህ ይሻችኋለሁ። ቪዲዮን ይውልኝ ማለት ነው። ቪዲዮን አይታይልኝም ተስፋ ልቆርጥ እያደረጋችሁኝ ነው። ተስፋ እንዳልቆርጥ ከሆነ ቪዲዮውን ይውልኝ ማለት ነው። ቤቴ በጣም ቀዝቅዘዋል ስነግራችሁ ማለት ነው። መጨረሻ ላይ ላስቀምጥላችሁ ነበረ። በነገራችን ላይ ቪዲዮ እስከ መጨረሻ ስለማታዩ እስቲ አሁን እንኳን ከሰማችሁት ካያችሁት ብዬ ነው ማድረጋችሁ። ኮሜንት ደግሞ ጻፉልኝ። በደንብ ግጥም አድርጋችሁ ኮሜንት ጻፉልኝ ማለት ነው። ቤተሰቦች እና ተቅርታ ጋር ማለት ነው። እና ወደገደለው ገደለው ስንሄድ እንግዲህ ቁም ነገሩ ስንሄድ ማለት ነው ሱመያና እንግዲህ ንግስቴ ማለት ነው። ሱመያ ንግስቴ ማለት ነው። ተሰኢድ ጋር እንግዲህ ብዙ ጊዜ ሆናቸዋል የተጣሉት ማለት ነው። አንድ አመት ተግማሽ ወር ይሆናቸዋል። እስካሁን እንግዲህ አሉ ያው ስትመጣ እሱ ሲሄድ፣ ሌላ ሀገር ይሄደች። እሱ ሲመጣ፣ ሌላ ሀገር ይሄደች። እዚህ መጣ ስትባል ሲፈልጋ ሲሄድ፣ እሷ ሌላ ሀገር የተሳፈረች። እንግዲህ ጀግናዋ ንግስት የማትበገረዋ ማለት ነው። እንግዲህ እስካሁን ድረስ ነበረች ማለት ነው። አሁን ደግሞ ያው የኢትዮጵያ ኑሮ ታውቃላችሁ። ከልጆች ጋር ብቻዋን አንቻለችም ከቤት ክራይም ጋር አንቻለችም ማለት ነው። እንግዲህ ሰኢድ ድረስልኝ ብለዋለች ማለት ነው። ሰኢድ እንግዲህ ዛሬ ደስ ብሎት እንግዲህ በጣም በጣም በጣም ትነግራችሁ በላይ ማለት ነው። ሰኢድ ዛሬ በጣም እንግዲህ ደስተኛ ነው እንግዲህ ዱቃ አድርጉለት ማለት ነው። መጨረሻው እንዳይከሽፍ ይሄ ነገር እኔ ፈራሁ ነው ማለት ነው። በጣም ደስተኛ ሆኗል እንግዲህ የልጆቹም ልብስ ገዝቶ የሱመያም ልብስ ገዝቶ ስጦታን ገዝቶላቸው ማለት ነው እንግዲህ ልጆቹን ለማየት እጓጉቷል። እንግዲህ ባስተላለፈችው መልእክት ልጆችን አሳይሃለው ና ልጆችን አሳይሃለው ብላ እንግዲህ አልቅሳ ተናግራለች። ልጆቹ ደግሞ አባቶ አባቴ ናፍቆኛል ብሎ እንግዲህ አስቸግሯታል፣ ቤት ውስጥ ማለት ነው ሲያስቸግሯት እንግዲህ ልጆቹ ሲያድጉ ደግሞ ሌላ ነገር እንትን እንዳይሏት አባታችን እንደዚህ እያለ ለምን አላሳየሽንም፣ ለምንድን ነው ምናምን አላሽንም ብሎ እንዳይወቅ ሷት እንግዲህ ከአሁኑም ልጆቹ ከአፋቸው ልባቸው ሲያቅ እንግዲህ ራሳቸው ሲያቅ አባታችን አሉ እንግዲህ እሱ ነገር ደግሞ ልታሳያቸው እንግዲህ ፈቃደኛ ሆናለች። እንግዲህ መጨረሻው ደግሞ አላህ ያሳምርላቸው ማለት ነው። በውስጥ ደግሞ ሴጣን የሚገባ ነገር አናቅም። እንግዲህ ስሞያ እንግዲህ እንደዚህም ፈቅደሽ እንደዚህ ስለ ተናገርሽ ከልብ እናመሰግናለን። እንግዲህ ደስ ብሎናል ማለት ነው አብራችሁ ሆናችሁ ግብራን ሞገስ ሆናችሁ ቆንጠን ብላችሁ ባልና ሚስከነ ልጆቻችሁ ከብራችሁ ቤታችሁ ስትቀመጡ ነው የምታምሩት፣ ማለት ነው። እንግዲህ ሰኢድ በፊትም ስሞያ ወጣት የነበረች ጊዜ የተነሳችው ፎቶ ሁሉም እንግዲህ ይዘዋል። እሱን እሱኑን አይታ እንግዲህ ሆዷን ከተራራ ብሎ ማለት እንግዲህ ፎቶዋንም በጣም በስሜ ላይ ለካ ካገባን በኋላ ነው እንደዚህ ውፍረት የሚመጣው ማለት ነው። ስታምር ወለት ቅጥነቷ ምናምኗ ደስ ስትል ማለት ነው። በጣም ነው ደስ የሚለው። አሁን ላይ እንዴት እንደ አባት እንደምታምር ማለት ነው ወጣት ያለው ማለት ነው እንግዲህ እሱ ጋር እዛ ኢሜል አስቀምጧት ነበር። እሱንም ይዞት ሊመጣ እሱንም ይዞት ማለት ነው እንግዲህ ከዛች ልሴትዮዋ ጋር ሁሉም ነገር ጨርሰናል ብቻ የልካ ብር ምናምን ሁሉም ከፍያ ያለሁ ሰርጋችን ነበር እናረገው የነበረው እንግዲህ አልፈልግም እላታለሁ ብለዋል ማለት ነው። ብቻ በራድር ቅሌት እኮ እውነት በባል ሚስት ላይ መጥቶ ሌላ ባል ተታክቶ መልሰው አንፈልግሽም ማለት ራሱ በጣም ቅሌት፣ ቅሌት መቅለል ማለት ነው። እንግዲህ እሷንም አንፈልግም ብዬም እንግዲህ እናት አለው ትንሽ ብሩ ወጥተዋል። ብሩ ያው እንደማትመልስልኝ ነው። ይክሰር ሱሙያ ዬ እሺ ካለችኝ፣ ከሱሙያ አይበልጥም፣ ከልጆቼ አይበልጥም። አንፈልገውም ብሩንም ብለዋል። እንግዲህ ሁለት መኪና ነበረ የቀረችኝ ብሎ እንግዲህ እሱ መያ አበባ ይዛ እንድጠብቀውም አበባ ይዛ እንድጠብቀውም እንግዲህ መልእክት ማስተላልፈዋል፣ ሪፖርት ማለት ነው እንግዲህ እሱ በጣም ደስተኛ ነው። ልጆች በጣም ነፍቆኝ ነበረ እ እሷንም እኔ በጣም ነው መወዳት እንደ መወዳት ታውቃለች ግን አላቅም ብቻ ብሎ እንግዲህ በጣም ደስተኛ ነኝ እንጂ፣ ዛሬ ልነግራችሁ አንችልም። ደስ ብሎታል። ግን ይሄ ደስታ ብቻ እስከ መጨረሻ ያደርግልህ ማለት ነው። እውነትም ተመልካች፣ ያው ብዙ ሰው ነው ታረቁ የሚላችሁ። እኔ እንዶ ሰልችቶኝ መስራት ትቼ ነበረ ቪዲዮን ግን፣ ዛሬ ይህን ስሰማ እውነት ነው እንዴ ብዬ እስቲ ዛሬ ቪዲዮ ልስራ ብዬ ነው የመጣሁት ላችሁ እና ብቻ እውነት ሱሙያ እውነትም ይሄ ነገር ድራማ ካልሆነ እውነትም እንደዚህ ብላ ስሙያ ከተናገረች ወላሂ ማሻአላህ ተባረካላ። በጣም ደስ ብሎናል ማለት ነው እስከ መጨረሻችሁ ማለት ነው። እንግዲህ ሰኢድ እኔ እሷ ከእንግዲህ እሷ እሺ ካለችኝ ከሌላ ሴትም ጋር አታዩኝም። ከሌላ ሴት ይሁን ተስልክም ስደውልም ይሁን ተሌላም ሰት ፎቶ ተነስቼም ይሁን ላታዩኝ ቃል ገባለሁ ብለዋል። አላይም አታዩኝም፣ ማናችሁም ብለዋል። እንግዲህ እሷ ብቻ እሺ ትበለኝ። ይህን እንደገና ደግሞ ስለ ተቆየን ደግሞ ልካ እናረጋለን፣ ሰርግም እናረጋለን። ልካ ማስረን ነው ልካችንም። እንግዲህ እንዴት እንደሆነ ጠይቂያት። እንግዲህ ፍቃደኛ ሁሉም ነገር እውነትም ተስተስተካከለ በልካ አድርገን በአዲስ ገና ሞት ተሞሽራ ነው ማገባት ሰአድን ሱሙያን ብለዋል። አኪድ ሱማ ትክክል ነህ። እንግዲህ ቆይታችኋል ማለት ነው። ስለ ቆያችሁ ሁሉም ነገር በአዲስ ተሞሽራ ብዙ ነገር እንግዲህ ዋጋ ከፍለህ ብዙ ነገር አድርገህላት ነው ንግስቴ እሺ ብላ የምትመለሰልህ ማለት ነው። በነገራችን ላይ የልጆችህ እናት ናት። አንተ አሁን ያሁሉም ባገባቸው ሴት አንድ ሰው የወለድክ ነገር የለም። እቺ ናት ግን የልጆችህ እናት ማለት ነው። ንጉሴ ማለት ነው። እስካሁን አንተ እንደ ቀያየርክ እሷ ቀያይሬ ባል ላግባ ብትል ይህን ሶስት አራት ትወልዳለች ማለት ነው። እሷ ግን ልጆችን ብላ ቁጭ ብላ ጠበቀች። አተንን ማለት ነው። ግን ልትረዳ ትችላለህ ማለት ነው። እና ሰኢድ እንግዲህ ዛሬ ወደ አዳማ ነው የሚያድረው ማለት ነው። እንግዲህ ዛሬ ነው መሰለ የሚደርሰው። እንግዲህ ሪፖርት ትናንት ነው የወጣው። እንግዲህ ዛሬ ነው ወደ አዲስ አበባ ግዞ የሚጀምረው ማለት ነው። እንግዲህ ከር ነገር ያሰማን፣ ጥሩን ነገር ያሰማን። እውነት እኛ ባልና ሚስት ስትጣሉ ደስ አይልም፣ እናትና አባት ማለት ነው። ልጅም ደስ የሚለው የሚያድገውም ልጁም ደግሞ ሳይሳቀቅ አባቴ እናቴ ብሎ ሲያድግ ነው ደስ የሚለው ማለት ነው። ልጅ እናትና አባት ከተጣለ ትምህርትም ትምህርት አይሆንም፣ ምግብ ምግብ አይሆነውም፣ ትምህርት ራሱ አይገባውም። የትምህርት ፈተና ካለ ራሱ ፈተና ይወድቃል ማለት ነው። ምክንያቱም የቤቱ ጭቅጭቅ እያየ እናት አባቱን በምን እንዳሉ እያየ ያ ልጅ ትምህርትም ሊገባውም ሊያድግም አይችልም ማለት ነው። ምግብም እሺ አይላቸውም። ከጓደኛቸው ጋር እራሱ ሲወጡ እራሱ ሌላ ጓደኞቹ ሲጫወቱ እነሱ ቤተሰብ እያሰቡ ወደ ሀሳብ ነው የሚሄዱት ማለት ነው። ትምህርትም ላይገባቸው ይችላል ማለት ነው። ልጅ እናትና አባቱ አላህ መጥፎ ነገር አያምጣዋል። መጥፎ ነገሩ ሲወስድ እንጂ እናት አባቱ በደስታ ሲኖሩ፣ የልጅ ፍቅር ሲያሳዩ፣ ልጅም ያ ነገር ተከትሎ ይሄዳል ማለት ነው። እንግዲህ ቤተሰብ እውነት እኔ በጣም ደስ ብሎኛል ማለት ነው። እውነት ይሄ ነገር ድራማ ካልሆነ ሱመያ እየ መልሳ ካልሸከፈች ብቻ አላቅም። እንሻላ ትሸክፋለች ብለን አናስብም እንሻላ በአላ ፍቃድ እንግዲህ እሺ ትላለች ብለን እንግዲህ ሁላችሁም እናንተም ዱ አድርጉ ማለት ነው። እንግዲህ ሱመያ በጣም ብዙ ፈተና ብዙ ወጣ ገባ አይታለች አይታችኋ ማለት ነው። እንግዲህ ሚሻላትን መሻላትንም አይታ መጣጥና መሷም አይተዋለች ማለት ነው። ስላችሁ ግን እሷ እንዲህ እንደ ሰኤድ ወንድ አግብታ ወንድ ቀይራ ወይተ ወንድ ከቀለበ ስታረጋች ናት አይደለም። ይሄ ነገር የሚያደርገው የነበረው ሰኤድ ነው ማለት ነው። ግን ሰኤድ አሁን ተሸነፈ። ሰኤድ ተሸነፈ። እንግዲህ ብሎ ብሎ አበሻዎቹ ሲያበቃ አበሻዎቹ እንዳለ ሲያበቃ አሁን ወደ አረብ ተመልሶ ነበር። አረብ ደግሞ ታውቃላችሁ ከያዙ አይለቁም ማለት ነው። የአበሻ ወንድ ከያዙ አይለቁም። የአበሻው ሴት ደግሞ አበሻ ወንድ ከያዙ እነሱም አይለቁም ማለት ነው። ስለዚህ ሱሙያ አይ አሁንማ አረብ አግብቶብኛል አይ መለስም ካገባ ብሎ እንግዲህ ሱሙያ እንግዲህ መልሳ ተሎ ብላ ሰርጉ ሳይደረግ እንጂ መልእክት አስተላለፈች ማለት ነው። መልእክቱ ማስተላለፈች በጣም ጠቅሟል ማለት ነው። ያለሽበት ችግር አንቺ ታይቀዋለሽ፣ በአሁን በኢትዮጵያ ኑሮ ማለት ነው። ኢትዮጵያ ውስጥ ብዙ ነገር ስለሆነ ልጆች ይዘሽ ብቻሽን ከቤት ክራይ፣ ተትምህርት ቤት፣ ተቀለባቸው፣ ከልብሳቸው፣ ተራስሽም ብዙ ነገር ነው የሚያስፈልገው ማለት ነው። አንድ ሰው እንደማይበቃ ልክ ነው። እንግዲህ ብዙ ነገር ለምኖሻል። እንግዲህ ተከትሎሽ እንግዲህ ብዙ እያልሄደበት ሀገር ተሳፍሮ እያልሄደበት ሀገር የለም። አንዳንድ ወንድ ቢሆን በቃ እንደዚህ ያደረገች ሚስት አልፈልጋትም ብሎ በሌላ ውስጥ ነበረ የሚገባው ማለት ነው። እሱ ግን እሱ በጣም እንደሚወድሽ ማወቅ አለብሽ ማለት ነው። ብዙ ነገር አድርገሽዋል፣ ብዙ ነገር ማለት ነው። እኛ አደነቅንሽ እንግዲህ በቃ ተቀልሽ፣ የሴት ልጅ ክብሯን አከበርሽ፣ ክብር የሴት ልጅ ሁሉም ክብር ሰጠሽው ማለት ነው። እንደዚህ በቃ ያለ አለ አይደለም እንትንሳቲ አንድ ጊዜ በቃ ይሄን ብለዋል ብለሽ ልብሽ ሳይባባ ምን ሳይል እንግዲህ ያልሄደበት ሀገር የለም። ዱባይ መጣሽ አለ ዱባይ እያልሄድሽበት እያልሄድሽበት ሀገር የት አለ የታለ? እሱ እዚህ ጋር መጣ ሲባል ሊመጣ ነው ይፈልጋ ሲባል ሌላ ሀገር ይሄሽ ምን ያሽ እንግዲህ ብዙ ወጣ ገባ አስለፍተሸዋል ማለት ነው። አሁን ደግሞ እንሻላ ያረቢ እሺ እንደምትዩ ተስፋ እናደርጋለን። በአለ ፍቃድ ማለት ነው። እንግዲህ መጀመሪያ ማስተላልፏል እንግዲህ አንቺን ባለቤትሽ ነው የልጆች ባለቤት ነው እንዳለ አበባሽ የሚይዘሽ እንግዲህ ሪፖርት እንደምትቀበዩ ተስፋ እናረጋለን። እናንተም እንግዲህ ደስተኛ ሆነሽ እንግዲህ ተልጆቻችሁ ጋር እውነትም እንዳለ እንግዲህ ቃል ገብተዋል እንግዲህ ከእንግዲህ ብለዋል እንግዲህ ሌላ ሰውን ቪዲዮን እንዳይሰራ ሌላም ነገር እንዳያይ ሌላም ነገር እንዳይሰማ እንግዲህ በተመለካች ፊት ተናግሯል ማለት ነው። ሰኢድ ይሄ ሁሉ የሚያደርገው ግን አንቺ እሺ ካልሽ ማለት ነው። እሺ ካላሽ ግን ሄዶ አረቧን እንደሚያገባ እንግዲህ ተናግሯል ማለት ነው። እንግዲህ ይህንን ነገር እንዳይመጣ ሱሙያ ደግሞ የልጆችሽ ብለሽ በፈጠረሽ ሆንሽ፣ እሺ ብለሽ ተቀብለሽ፣ ማን ያበጠው ይፈንዳ እንዳይታመመው ይተኛ ብለሽ አበባሽን ይዘሽ እንግዲህ ንግስቴ ማለት ነው። ንግስሽን ተቀባይ ማለት ነው። ሪፖርት ሂደሽ ማለት ነው። የሰው ወሬ አትስሚ ማለት ነው። የሚያዋጣሽም እሱ ነው። ልጆችሽም አባት ነው። የሰው ልጅ ሆኖ ተጣልቶ ማይታረቅ የለም፣ ታርቆ ማይጣላ የለም። ባልና ሚስት ደግሞ የሚዋደድ ደግሞ ሁሉም ቦታ ነው። ይጣላል ይታረቃል ማለት ነው። በእናንተ ብቻ አይደለም የተፈጠረው ማለት ነው። እና ይሄንን ይህንን ነገር ይሄ አልሐምዱሊላህ ረብን አለሚን ብለሽ እያሳለፍሻቸው ሁሉም አይተሽ ማለት ነው። አሁን በቃ በልጆችሽ እንግዲህ ብዙ ነገር ካንቺ፣ ይሄን ነገር የመጣ ካንቺ ብዙ ነገር ማለት ነው። እንግዲህ ፎቶዎችንም አይተሽ ሆድሽ እንደሚባባ እንግዲህ የድሮ ትዝታሽም እንድትነሺ ያርጋል። እንግዲህ እሱ እነሱ እነሱን እያየ እንግዲህ ልቡን እንትን ብሎ አልላችኋለሁ። ሰዒድ እንግዲህ ዛሬ ልጆቹ በምርጫ ነው እንግዲህ ልብስም የሚገዛ ማለት ነው። ያው ልጆቹ በጣም ነው የሚወደው። ሴዲ አባት ልጅ ማይወድ የለም። ግን በጣም ያው ተነፋፍቋል ማለት ነው። ቆይተዋል። ጊዜው በጣም የቆዩ ነበረ። ግን አሁን ኢንሻላህ ኢንሻላህ በአላ ፍቃድ እንግዲህ ይገናኛሉ። በጣም ደስ ብሎኛል ማለት ነው። ቤተሰብ እናንተም ደስታችሁን እንግዲህ ያላችሁ ነገር ግለጽው ማለት ነው ምክንያቱም ከብዙ ጊዜ በኋላ ነው ይሄ ነገር የተፈጠረው ማለት ነው። እንግዲህ ሰዒድ እንግዲህ አስር እስከ ሀያ አይሆንም የሰዒዱ ውሽማዎች ማለት ነው። ስንት ሴት ነው ያገለባበጠው? በስምላ ላይ ላይ ብዙ ሴት ነው ያገለባበጠው። ብዙ ሴት ላችኋለሁ ግን እኔ ያላቅም። አሁን እነሱ ቢቆጠሩ እራሱ በእነሱ ልጆች የሚወዱ የአዲስ አበባ መሬት አይበቃም ነበረ። በእነሱ ልጆች ሁሉም ቢወልድ ማለት ነው። ሁሉም ለብቻ ብቻው ነው የሚፈልገው እና የአዲስ አበባ መሬትም አይበቃም ነበረ። ግን አልወለደም አልወለደም እንጃ የወለደ አይመስለኝም። እስካሁን ልጆች ምናምን የለም ማለት ነው። እንግዲህ ሁለቱም አይታችኋል ማለት ነው። ስሙ ያም ያው ቤቷ ውስጥ ትንትን ትበልጅታ አንድ ወንድ ወይ ተሆነ በእልህ ብላ እልህ ውስጥ ገቢቼ ብላ ከማንም ጋር አንድ ወንድ አይተናት አናቅም ማለት ነው። ልጆቿን ይዛ እንጂ ልጆቿ ጋር እና ተጓደኞቿ ጋር ስሰራ ነው እንጂ እያየናት እንጂ ሌላ ነገር አይተናት አናቅም እላችኋለሁ። ቤተሰብ እናተ ምን እንደምትወዱት ወይም ቪዲዮን ተስፋ አረጋለሁ። እንግዲህ ሁላችሁም ሼር ላይክ ያረጋችሁ አበረታቱኝ። ያለው ሀሳብ ያስታችሁ ኮሜንት ላይ አስታሩ አስቀምጡ። ይታረቁ እውነትም ነው ደስ ይላል ብላችሁ በሰላም አላህ ያገናኛችሁ ብላችሁ ዱ አድርጉላቸው በቀጣይ ደግሞ በአዲስ ደግሞ ተገናኝቶ አብሮ ሆኖ ቪዲዮን ሲሰሩ እንዳመጣላችሁ እንግዲህ ተስፋ አደርጋለሁ። እወዳችኋለሁ። ባይ ባይ።